በነሺዳዎች ያ ሁለት አልበምና ወደ ሰባት ነጠላ ዜማዎችን ሰርቻለሁ። አቴ አነርኪ ኖሁ ዲዋድ ሾላውና አሚን ያረበና ላ ምንክር አራራሚ አሚን ያረበና

ሁሉ ነገር ነው። በጣም ጥሩ እስኪ የዒድ ቀን እንዴት መከበር አለበት? ዒድ ዒድ ቀን ያው የደስታ ቀን ነው ዒድ ማለት። የሚዞር የሚሽከረከር ነገር ማለት ነው ማለት ነው። ከአመት አመት እንኳን አደረሳችሁ ልክ እንደሚባለው አዳ ማለት ነው ተመለሰ። ለምን የደስታ ቀኑ ተመለሰ፣ በአመቱን ዞሮ ማለት ነውና ዒድን ለምሳሌ እኛ በጉጉት ነው በተለይ ሙስሊሞች የምንጠብቀው። ደሃው ማህበረሰብ በጣም በጉጉት ነው የምንጠብቀው። ምክንያቱም ምንድነው ረመዳን ሲመጣ ያለው ለሌለው ያካፍላል፣ ለተቸገረው ይረዳል፣ ካለው ላይ ያካፍላል። ዒድም ስመጣ እንደዛው ነው። የተቸገሩትን በመርዳት ቤተሰብ በመዘያየር ጓደኛ ሳትደዋወል በተለያየ ጉዳይ የተራራቅን ሰው ይቅርታ በመደራረግ በመዘያየር በፍቅር የምታሳልፎ የደስታ ቀን ራማዳን አራሮ ግሩ ምትማተና ሰው ጎረቤት ተጠራርቶ በየቦታው አሁን አሁን መርካቶን ብትል መርካቶም ተጠራርቶ ተሰባስቦ ምናምን ነው፣ ወሎም ብትል እንደዛው ነው። የተለያየ ቦታ ብቻ ተመሳሳይ ነገር አለ እና ይሄ በጣም ኢትዮጵያ ውስጥ የታደልነው ነገር ይመስለኛል። ምናልባት እናንተም አካባቢ ቅድም እንዳልከው ሰዎች ተጠራርተው የተቸገረውን ረድተው ሁሉም ደስተኛ ሆኖ የሚያሳልፍበት በዓል መሆን አለበት ብዬ አስባለሁ። ከእነሱ በላይ እውቀቱን ባይኖረኝ ህግ ነው አለ ቁርአን ያላ ህግ ነው። ያንን ህግ ነው የምትተረግበው ሀዲስ ደግሞ የነቢያችን አለ ሰላቱ ወሰላም የእሳቸው መከተል ነው። የእሳቸው የተናገሩትን ያደረጉትን ነገር ማድረግ ስለሆነ ይሄ ህግ ነው። ሀዲሱም ቁርአኑም እነው የምትተገብረው። ስለዚህ ህግ ስለሆነ ተመሳሳይ የሚሆነው እዛ ለቁርአኑ ላይ ያለውንም ሀዲሱ ላይ ያለውን ነገር ስለምንተገብረው ነው ብዬ ነው የማምነው። በእውነት ደግሞ እነሱ ይናገሩት አለባበስስ ምን መሆን አለበት? ያው ጥያቄ የለው አሁን እንደለበስ ነው አይነት እንደሚሆን ተስፋ አደርጋለሁ። ግን አስተምሮቱ ምን ይላል? አዎ በርግጥ ዒዶች ላይ ሁለቱ ዒድ ላይ ዒድ አልፍጥር እና ዒደል አድሃ ላይ የታዘዝነው አለባበስ አለ። የታዘዝነው አለባበስ አለ። በርግጥ ረሱል ሰለላም በጣም ውድ የምንለውና ብርቅ የምንለው ልብሳችን እንድንለብስ ነው። ከተቻለ አዲስ ካልተቻለ ደግሞ ካለነው ልብስ ቤት ላይ ካለው ልብስ ምርጡን አሪፍ ብለን የምናስበው ውዷን አንስተን እንድንለብስ ነው። የታዘዝ ነው ማለት ነው። ረሱላችን አለይሂ ሰላቱ ወሰለም ያዘዙን ምርጡንና አሪፍ ብለን የምናስበውን ከለር ከሆነ ደግሞ ነጭ ነው። ነጭ ይወደዳል፣ ስበንደስልምና ነጭ ይወደዳል ማለት ነው እና ነጭ ጀላቢያ ቢሆን የተሻለ ነው። እንደዛ ነው የዒድ ልብስ የምለበሰው ማለት ነው።